እንደዚሁም የተጣደው እዛ የነበረው ሰው የሰገደውን አጅ አንድም ሳይጎንበት አላህ ይሰጠዋል። ላይቁሱ ዛለከ ምን ወደረ ይብሰይ በተሱ የሚቀነስባቸው ነገር የለም፣ አይቀነስባቸው። ይህ ይሄ ምንድነው? ሰላትን በትክክል ጀመኣ ለመስገድ ብሎ ነይቶ ከቤት ወጥቷል። ወዱን አደረሱ አደረጉ፣ ነገር ግን አጋጣሚ ሰግዱ ጨርሶ ደርሷል። ተገኝ ያንተ ደይቶ የመጣበትን አጅር አላህ አይከለክለውም። እንደውም አሟልቶ ይሰጠዋል። እያወቀ ወዳና ያለ ማሁዱ አይደለም። እያወቀ ከጀመዓ ላለ መስገድ ወዳና ያለ ከሆነ ይሄ በሌላ በኩል ይታያል። ሶጅ ጀመዓውን አልፈለገውም። ይሄ ግን እዱ አድርጎ

ሰይድን ብን ሙሰየም ባስተላለፉልን የአንድ ሰው ከአንሳሮች የሆነ የመዲና ሰው ነው። ሰላት በወቅት ነበረና አጋጣሚ ሰው በሞት አፋፍ ላይ ይገኛል። ምን አላቸው ነው ሰዎቹ አንድ ሀዲስ እነግራችኋለሁ አላቸው። ያንን ሀዲስ የሚነግራችሁ ግን አላህ ዘንድ ሂሳብ ያገኛለሁ አጅር አገኛለሁ በሚል ሚሳ ነው የሚነግራችሁ አላቸው ነቢያችንን አለ ሰላቱ ሰላም ሰምቻቸዋለሁ ነው እዛ ከወጣ አትቁም አንዳችሁ እዱችሁን አሳምራችሁ እስካደረጋችሁ ድረስ ከዛ በኋላ ደግሞ ወደ ሰላት ለመስገድ ወደ መስጂድ የሄዳችሁ ከሆነ ለሚያርፋ ቀደመሆንሁም ነ ቀኝ እግሩን አያነሳም አንድ ሰው

አውሊየም ኦጅ ስለዚህ፣ አንዳችሁ ከፈለጋችሁ ወደ መስዱ ጠጋቢላችሁ ስፈሩ፣ ከፈለጋችሁ ራቅ በሉ። ይህንን ከሰማችሁ በኋላ አንድ ራቅ ብሎ የሰፈረ ሰው ርቀት ያለው ስለሆነ ብዙ ስለሚራመድ ወንጀሉም እየተራገፈ አጅሩም ሁሉ የሆነለት ይመጣል። ቅርብ ከሆነ ግን

እንዴ ነው ታዳም ይህንን በመምጣቱ ደግሞ ወደ መስጢ እንደይቶ በመምጣቱ አጅሩ በጣም ከፍተኛ ነው። ምንም ነገር የሚጎልበት ነገር የለም። ፈኢና ተል መስጢደ ወደ መስጢ ቢመጣ ወቀሰለው ሁሉም ትሰግዶ ካደረሰ ፋተም በሰላተ ሰላትን ሞልቶ ይሰግዳል። ካነ ከዛሊከ ረዋ ሙዳውት ንያው ጀማ ለመስገድ ስለሆነ ጀማው ተገድቶለታል። ነአእማሉ የቱን መርኢ ሮ ሚማ አሁን ብዙ ሰው ከቤቱ ተነስቶ ሲመጣ አረ ደርስ ባካ ዝስገ ይቀራል። ቀጥታ የሚመጣ ግን እንደተሟላ። አንዳንዶቹ ደግሞ ሰላት እየተሰገደ የመጨረሻው ተሽሁድ ላይ ደርሶ አይ አልቋል። ስለዚህ ለራሳችን ጥቃም ብለን እስከደም ሰዎች አሉ። አይደለም፣ ይሄ አግባብ አይደለም። ሰላቱ አለቀ የሚባለው ኢማሙ ከተሰላመተ በኋላ ነው። ሰላት የሚያልቀው ኢማሙ ከተሰላመተ እስካልተሰላመተ ድረስ ግን ፈርሞ መቀጠን አለበት። ኢማሙ አጁሬ ተማላ እንደማን እንዳቸው ማለት ነው

በሱ ውስጥ ይኖራሉ። እነማን ናቸው? አንደኛው አንድ ባሪያ የአላህን ሀቅ በሚገባ ሁኔታ የጨረሰ ከሆነ ባሪያ ነው። ሰላቱን ስግዳር አላህ ግዴታ ያደረገበትን በስርዓቱ ይሰራል። በተጨማሪም ደግሞ ያሳዳሪውን ሀቅ ይጠብቃል ያሳዳሪ የሱለቅጠብቃል። ሁለተኛው ሰው ማነው? ረጅሉን አመቃውመን ሰዎችን ኢማሞኖ ያሰግዳል። ኢማሞኖ ሲያሰግዳቸው ግን ጀማአው ሰዎቹ ይፈቅዱታል፣ ይወዱታል። ይህም ኢማም በሁለተኛ ደረጃ ፊ ኩስባን ምስክ ከሚገቡ ሰዎች ይሆናል። ሶስተኛው በአምስት ወቅት ሰላት ጠብቆ አዛን የሚል ሰው ጠዋትም፣ ማታ፣ ቀንም፣ ማታ። እነዚህ ሶስት ሰዎች በተከበረ ሁኔታ እና በአማረ ሁኔታ አላህ ሱብሃነሁ ወተዓላ ያስቀምጣቸዋል ይሄ

ይህ በአጠቃላይ ሙዘኖ ለአላህ ብሎ ውጅራ ሳይፈልግ አዛን ቢል ኢማሙ እንደዛው ለአላህ ብሎ የሚያሰግድና ሰዎቹ ጀመአዎቹ የሚወዱት ከሆነ ይህን አጅር ያገኛል። እንደዚሁም በተቃራኒው ደግሞ ጀመአው የሚጠላው የሆነ ኢማም ከሆነ

ሁላችሁም ጠባቂ ናችሁ፣ እረኛ ናችሁ፣ ሁላችሁም ደግሞ ተጠያቂ ናችሁ፣ ትጠየቃላችሁ ካለ በኋላ ወል ኢማሙ ራኢን፣ ኢማሙም ጠባቂ ነው። ኢማም ማለት የመስጂድ ኢማም ብቻ ሳይሆን ማንኛውም በአስተዳደርነት ቦታ ያለው አሚር የሆነ በአጠቃላይ ኢማም ነው። ስለዚህ እንዴት እንዳስተዳደረ እና እንዴት እንዳኖረ ያንን ሁሉ ይጠየቃል፣ በሚል ነቢያችን ገልጿል። ወይን አሰነ ካለ ለሁ ምን አልአጅር ምስሉ አጅር መን ሰላ ከልፈሁ ምን ይሪ አንየንቁስ ምን እጁሪም ሸያ። ይህ ኢማም በተለይ በመስጅድ ሆኖ የሚያሰግደው ኢማም አሳምሮና በጥሩ ሁኔታ የሚያሰግድ ከሆነና እንደዚሁም በሚፈቅዱት ሁኔታ በጥሩ ሁኔታ እያስተናገደ ከሆነ ከኋላው የሰገደውን ሰው አጅር ሁሉ ያገኛል። በኋላ ተከትሎት የሚሰራ በነሱም አይቀንስባቸው። በጀማው ምንም አይቀንስም። አላህ በረህመቱ ግን ሁላቸውን አንድ ላይ አጅራቸው ቢሰበሰብ የሚያክል አጅር ለኢማሙ አላህ ይሰጠዋል። እንደዚሁ ደግሞ ወማካነ ምን ነቅስን ፈዎ ለይ ትንሽ ካን ጉድለት ከተገኘ ያበላሽ ከሆነ በትክክል ካልመራ በራሱ ላይ ወንጀ በራሱ ምክንያቱም ጀመኣው ተከትሏል በኢማሙ መእሙመን እስካለ ድረስ ሙሉ በሙሉ ሃላፊነት ተወሰደው ኢማሙ ነው። ሰላቱ ትንሽ ቢበላሽ ተጠያቂው ጀመኣው ሳይሆን ኢማሙ፣ ይህንንም አያይዞ ነቢዩ አለይሂ ሰላቱ ወሰላም ገልጿል። በመቀጠል የመእሙሞች በአጠቃላይ ወይ የተከተሉ ሰዎች ኢማሙ ይር መቁብ አለይህም ወላሊን ሲል አሚን ማለት እንዳለባቸው ይገልጻል። ምክንያቱም እነሱ ብቻ ሳይሆን መላይካ ሁሉ አሚን ይላል። በዛም ጊዜ የእኛ ተእሚን አሚን ስንል ከመላይካው ጋር የተጋጠመ ከሆነ የቀረው ዘላት ይራገፋል።